ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ የመፈነን ሚዲያ ቤተሰቦች ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጠናል። እናንተም አብራችሁን ቆዩ። መፈነን ሚዲያን ሳብስክራይብ፣ ላይክና ሼር እንድታደርጉ ከወዲሁ በአክብሮት እየጠየቅኩ ለሰዓቱ ወደ ያስኳቸው መረጃዎች አለፍኩ። የባህር ዳር አሁናዊ ሁኔታ ከአራት ሰዓት ጀምሮ ባህር ዳር አባይ ድልድይ ሁለቱን በመዘጋቱ ምክንያት ከጎንደር ባህር ዳር ከወሎ ባህር ዳር የሚመጡ ተሽከርካሪዎች ወደ ባህር ዳር መግባት እንዳልቻሉ፣ እንዲሁም ከባህር ዳር ከተማ አባይ ማዶ የታክሲ እንቅስቃሴ መዘጋቱን የመረጃ ምንጮቻችን ነግረውናል። ምክንያቱ ደግሞ ትናንትና ተመታ በወደቀችው ሄሊኮፕተር ምክንያት እንደሆነም እና የሞቱ ከፍተኛ አመራሮችን ለማምጣት ሚስጥራዊ ለማድረግ እንደሆነም ተነግሯል። ውሸት በገሃድ ሲታይ፣ መላው የአማራ ሕዝብ እንደሚታወቀው በሰሞኑ የብልጽግና ጦርነት ሪፖርት በብርሃኑ ጁላ ሲቀርብ 90% መተናቸዋል፣ አሸንፈናቸዋል ማለቱ ይታወቃል። ይህን ባለ በሁለተኛ ቀኑ ባቸፈር ምድር ላይ በትናንትናው ዕለት ጄነራል መድፍ ሲደበድብ ውሏል። በዚህ ድብደባ ገዳማቶች ላይ አነጣጥሮ በመተኮስ ቤተ እምነቶችን ለማጥፋት የተነሳው የአብይ አህመድ ሥርዓት አሁንም እንደቀጠለ ነው ዘጠና ፐርሰንት አሸንፈናን ያለው የብርሃኑ ጁላ ሰራዊት ካሸነፈ ለማን ጀነራል መድፍ እንደሚተኩስ መላው ማህበረሰብ ሊገነዘበው የሚገባ ነገር ግን ፋኖ በቁመህ ጠብቀኝ ክንዱ አልቻል ያለው የእውነትና የእምነት ታጋይ ስለሆነ ነው። ስላሸነፍ ነው በመድፍ ይደበድባል። የአማራ ፋኖ ብሔራዊ ኃይል ጎጃ ማገው ምድር ሶስተኛ ክፍለ ጦር የቢት ወደዳ እያሉ መኮንን ብርጌድ አናብስቶቹ ዛሬም ታሪክ ሰርተዋል። አማራ ፋኖ ብሔራዊ ኃይል በጎጃም ቀጠና፣ የዘጠነኛ ሳሙኤል አወቀ ክፍለ ጦር የሶማ ብርጌድና የስምንተኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ በጋራ በመቀናጀት ሰኔ 8 2017 ዓ.ም ከደብረ ወርቅ ከተማ በቅርብ ርቀት በሚገኙ ቀበሌዎች ወፍና ብራጅት፣ ቦሽት፣ ኮኛና ተንጉማ በተባለ ቦታ ላይ ከጠዋቱ አንድ ሰዓት እስከ ምሽቱ 12 ሰዓት ድረስ የአብይን ወራሪ ኃይል የብርሃኑ ጁላ ዘራፊ ቡድን ሲቀጠቅጡት፣ ብለዋል። በጀግኖቹ የሶማና የአባ ኮስተ ብርጌድ አባሎች ከፍተኛ ምት የደረሰበት የጠላት ኃይል የደረሰበትን ኪሳራ ከፍተኛ ስለነበር አስከሬንና ቁስለኛ ሰብስቦ ከቀጠና ለመውጣት ሲከብደው ከፈለገ ብርሃን ከቢቸናና ከደብረ ወርቅ ኃይል በማምጣት አራት መኪና ወራሪ ይዞ በመውጣት አስከሬኑንና ቁስለኛውን በወጉ ሳይሸከፍ በየመንገዱ እያንጠባጠበ እንዲመለስ ሆኗል። መረጃ ያወጡብኛል ብሎ በመፍራት የደብረ ወርቅ ሆስፒታል ሐኪሞችን ስልካቸውን በመቀማት ጠርንፏል። በተደረገው አውደ ውጊያ በጠላት ላይ የደረሰው ሰብአዊና ቁሳዊ ኪሳራ፣ አንደኛ ወፍና ብራጅት ቡሽት፣ ኮኛና ተንጉማ ቀበሌዎች ላይ በተደረገው ውጊያ አንድ የፌሳር ቁስለኛ ደብረ ወርቅ ሆስፒታል አስገብተዋል። ሆስፒታል ከገቡት ውስጥ 17 የጠላት ኃይል ከባድ ቁስለኛ መሆኑን አረጋግጠናል። ሁለተኛ በእነዚሁ ቀበሌዎች በተደረገው ውጊያ ጠላት በሁለት ፓትሮልና በአንድ አምቡላንስ አስከሬን ሲመላለስ ይዋለ ሲሆን 44 የምርኮኛው የብርሃኑ ጁላ ወራሪ እስከወዲያኛው ተሸኝቷል። ዘጠኝ አጥዋይ ለብስ ሚኒሻም እስከ ወዲያኛው የተሸኘ ሲሆን፣ በሶስተኛ ደረጃ መጣያ ቀበሌ በተደረጋው ጀውጊያ ሁለት አጥዋይ ለብስ ሚኒሻ እስከ ወዲያኛው ሲሸኝ ሁለት ቆስሏል። የተደመሰሱት አጥባይ ለብስ ሚኒሻዎች የሸጋው ምናል አጃቢና የቅርብ ቤተሰብ የነበሩ ናቸው። በስም ለመጥቀስ ያህልም አለዋ አባተና ወርቁ ድንቃል የተባሉ ሲሆን በመጨረሻም ከባድ ምት ያስተናገደው ዘራፊ ቡድን የማኅበረሰቡን ንብረት በመዝረፍና በማውደም ንጹሃንን በከባድ መሳሪያ በማቁሰል ቁጭቱን በሕዝብ ላይ ተወጥቷል። በተያያዘ መረጃ በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የሀዲስ ዓለማየሁ ሰባተኛ ክፍለ ጦር የአብራጅት ብርጌድ ለተከታታይ ሦስት ቀናት ውጊያ ሲያደርግና ጥላትን አይቀጡ ቅጣት ሲቀጠውሏል። ነበልባሎቹ ወደ ቀጠናው የመጣውን የብርሃኑ ጁላ ዘራፊ ውድን አስከሬኑን በየመንገዱ እያንጠባጠበ እንዲመለስ አድርገውታል። በትናንት ነው ዕለት ማለትም ሰኔ 8 ቀን 2017 ዓ.ም ተምረት ቀኑ ሙሉ በዋለው ውጊያ ጥላትን ኮሜ ዘሜ ቤተ ንጉሥ ሴጎ ላይ ሲያንቀጠቅጡ ስለዋል። የፋኖ ክንድ መቋቋም ያቃተው ዘራፊው ቡድን ወደ ኋላ በመመለስ ደጀት ላይ ጠድቧል። በዚህ ውጊያ 17 የጠላት ኃይል ሲደመሰስ ከዘጠኝ በላይ ማቁሰል ተችሏል። ዘራፊ ቡድኑ የማህበረሰቡን ሀብትና ንብረት በመዝረፍና በማውደም ንጹሐንን በከባድ መሳሪያ በማቁሰል ቁጭቱን በሕዝብ ላይ ተወጧል። ሰው ማስከዳት የወራሪና ዘራፊ የብርሃኑ ጁላ ሰራዊት መፍረሱ እንደቀጠለ ነው። በዛሬ ዕለት አንድ አድማ ብተና ተርላጓሎ ብርጌድ ሁለት መከላከያ አዋበል መብረቁ ብርጌድን አንድ መከላከያ ከነ ስናይፐሩ እንዲሁም ሁለት ሚንሻ ከነ ሙሉ ትጥቃቸው አብራጅት ብርጌድን ተቀላቅለዋል። በአጠቃላይ ወደ ሐዲስ ዓለማየሁ ሰባተኛ ክፍለ ጦር አምስት ክላሽና አንድ ስናይፐር ገቢ ይሆናል። ጊዮን ብርጌድ ሰከላ የድሉሎ አሸባሪው ኃይል ሰከላ ወረዳ ወደ ጉደራ ቀጠና ጎለም ቀበሌ በዛሬው ዕለት ለግዳጅ የሄደችው የጌዮን ብርጌድ የመብረቁ ሻለቃ አካል የሆነችው አንዲት ጋንታ ኃይልና የብርጌድ አመራሮችን በሌሊት ለማፈን ሙከራ ያደረገ ሲሆን አናብስቶቹ መብረቁ ሻለቃ አራት ያገዛዙ ኃይል ግንባሩን በማለት ከበባውን ሰብራ ወጣለችም። ጠላት ለመክበብ ያደረገው ሙከራ የሰሙት የጌዮን ብርጌድ የምድር ድሮኖች ናደው ሻለቃና መብረቁ ሻለቃ እንደ ጀት ተምዘግዝገው በመድረስ ጎለም ቤት ለቤት እየዞረ የቤት ዕቃ ሲሰብር የነበረውን ጠላት አይቀጡ ቅጣት ቀጠውታል። የዛሬው አውደ ውጊያ ከጠዋቱ ከጧቱ አንድ ሰዓት እስከ ቀኑ 6 ሰዓት ለአስጨራሽ ውጊያ ተደርጓል። በዛሬው አውደ ውጊያ 23 የጠላት ኃይል የተደመሰሰና በርካታ የጠላት ኃይል የቆሰለ ሲሆን 570 የክላሽ ተተኳሽ፣ 342 የብሬን ተተኳሽ 25 የክላሽ ጋዝናና 46 የዝናብ ልብስ አናብስቶቹ አማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ጊዮን ብርጌድ መብረቁ ሻለቃና ናደው ሻለቃ ከጠላት መማረክ ችለዋል በሌላ ዜና ሰከላ ግሽ አባይ ከተማ ሳንግብ ቀበሌ መሽጉ የነበረው ጠላት ኃይል የአድማሱ ሻለቃ ጥቃት የሰነዘረችበት ሲሆን የአናብስቶቹ ምት መቋቋም ያቃተው ጠላት ሳንገብ ቤተክርስቲያን ውስጥ በመግባት ሕይወቱን አትርፏል። በዛሬው ውሎ ከጠላት በተተኮሰ ጥይት ሦስት ንጹሃን የቆሰሉ ሲሆን የሕዝብ ልጅ የሆነው ፋኖ ወደ ሕክምና አድርሷቸዋል። የግል ባለጦር መሳሪያዎች በተከበሩ እጩ ዶክተር ክርስቲያን ታደለ ስም ሻለቃ አቋቋሙ። የአማራ ፋኖ ብሔራዊ ኃይል በጎጃም አምስተኛ ክፍለ ጦር ነበልባሉ ገረመው ወንዳውቅ ብርጌድ በጣሊያ ቀጠና ያደረገው የግል ባለጦር መሳሪያዎች በተከበሩ እጩ ዶክተር ክርስቲያን ታደለ ስም አንድ ሻለቃ አቋቋሙ። ወደ 400 የሚጠጉ አባላት የተሳተፉበት ሻለቃው ጦር አዛዥ፣ ምክትል ጦር አዛዥ፣ ዘመቻ መሪ፣ ምክትል ዘመቻ መሪ፣ የሕዝብ ግንኙነት ሎጂስቲክ፣ ፋይናንስና የሰው ኃይል አቋቋመው ወደ ስራ ገብተዋል። የነበልባሉ ገረመው ወንድወቅ ብርጌድ ከፍተኛ አመራሮች በሻለቃ ምስረታው ተገይተው ትግል ላይ ያተኮረ ትምህርትና ሥልጠና ሰጠዋል። በዕለቱ ከተሳታፊዎች ለተነሱ ጥያቄዎችና አስተያየቶች ወቅቱን የሚመጥን ምላሽና ማብራሪያ ተሰጧቸው መግባባት ተችሏል። የአርሶ አደሩ አማራዊ አንድነትና የትግል ፍላጎት እየጨመረ ነው ያሉት ተሳታፊ ባለጦር መሳሪያዎች የጋራ ጠላትን በጋራ ደምስሰን ወደ ግል ሥራችን መመለስ አለብን ብለዋል። የብርጌዱ የአደረጃጀት ዘርፍ ኃላፊ ፋኖ ንጉሥ አለማየው የፖለቲካ ዘርፍ ኃላፊ ፋኖሱ ባለው ታደሰ፣ የቋሪት ጊዜያዊ አስተዳደር የህዝብ ሰላምና ደህንነት ምክትል ኃላፊ አርበኛ ሽታ አስታጥቄ፣ የሃይማኖት አባቶች የሀገር ሽማግሌዎችና በቀጠናው የሚገኙ ባለጦር መሳሪያዎች የመድረኩ ተሳታፊዎች ነበሩ። መድረኩን ከአስዋቡት ይዘቶች መካከል ግጥም፣ ፉከራና ሽለላ ዋነኛዎቹ ነበሩ። ቀናው ጊዮርጊስ እርዳው ስላሴ ይግባራት ኪሎ ዘመነ ካሴ ከዕለቱ ፍካሪዎች መካከል አንዱ ነበር። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።